እግዚአብሔር አምላክ የመታሰቢያ መዝገብ አለው። መጽሐፍ ቅዱስን ስታነቡት! የእያንዳንዱን መስዋዕትነት፣ የእያንዳንዱን ጸሎት፣ የእያንዳንዱን ድካም፣ የእያንዳንዱን እምባ የሚመዘግብበት የመታሰቢያ መጽሐፍ አለው። እግዚአብሔር አምላክ የመታሰቢያ መዝገባን የብዙ ሰዎች የእያንዳንዱ ሰው ድካም የሚመዘገብበት የእያንዳንዱ ሰው ለቅሶ የሚመዘገብበት የእያንዳንዱ ሰው ድካም የሚመዘገብበት በእግዚአብሔር ዘንድ አለ። የመታሰቢያ መጽሐፍ አለ። መዝገባን ሄሎ! እግዚአብሔር የምትፈሩ ሰዎች እግዚአብሔር የምታከብሩ ሰዎች እንኳን ደስ አላችሁ። በእርሱ ፊት የመታሰቢያ መጽሐፍ አለ።

ድካም የሚመዘግብበት መጽሐፍ ላለፈው ላለፈ አንድ ዓመት ሁለት ሶስት አራት አምስት ዓመት ያለቀሽት እግዚአብሔር እንባሽን የሚያጠራቅምበት እቃ እንዳለው ታያለሽ። እነዛ ለቅሶዎችሽ፣ እነዛ እንባዎችሽ፣ እነዛ ሰቆቃዎችሽ፣ እነዛ የችግር ወራቶችሽ ከንቱ ሆነው እንዳልፈሰሱ ከንቱ ሆነው እንዳልቀሩ በእግዚአብሔር ፊት እንደተጠራቀሙ ዳዊት ሲናገር ደስ ያለ ሰቆቃዬን መስክብ እየጻፈ ነው። በእግዚአብሔር ፊት ድካም ድካም ሆኖ አይቀርም ልፋትን እግዚአብሔር እየመዘገበው ነው። ከዛ እንደዚያ እንባይን በቃ አጠራቅም በመዝገብ የተያዘ አይደለምን? ልዩነት የሚታወቀው መለኮታዊ ካሳ ሲሰጣችሁ፣ እስከ ዛሬ ድረስ እናንተም ስትሰሩ እነሱም ሲሰሩ እናንተም ስትለብሱ እነሱም ሲለብሱ እናንተም ስትወጡ እነሱም ሲወጡ እናንተም ስትገቡ እነሱም ሲገቡ ልዩነት የሌለ መሰል አለ። እንደ ልባቸው በአመፅና በክፋት በማናለብኝነት እየተመላለሱ እናንተ እግዚአብሔርን በመፍራት ልዩነት የሌለ መሰል አለ። መለኮታዊ ካሳ አመት ሲሆን እንደዚህ ነው የሚሆነው። እግዚአብሔርም በሚፈሩና በማይፈሩ በአጢአተኞችና በጻድቃን መካከል

ልክ እንደዛ ይሄ የመታሰቢያ መጽሐፍ እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ፊት ለመታሰቢያ የተጻፈላቸው መጽሐፍ መጽሐፍ ሆኖ ከልፍ ውስጥ ይቀመጥ አይደለም፣ ሊከፈት ነው። ላለፉት ዓመታት ያገለገላችሁ ሰዎች፣ በጸሎት ያገለገላችሁ፣ በጓዳ ያገለገላችሁ፣ በታማኝነት ያገለገላችሁ፣ በብዙ ልፋት ያገለገላችሁ፣ ቤታችሁ ዘግታችሁ ቤቱን የከፈታችሁ፣ የራሳችሁ ነገር ትታችሁ የእሱን ነገር ብድግ ያደረጋችሁ፣ ብዙ ጥያቄ ቤታችሁ ያለ የእግዚአብሔር ቤት ጉዳይ እንዲስተካከል የለፋችሁ ሰዎች እግዚአብሔር ባገለገሉትና በማያገለግሉት መካከል ያለው ልዩነት ምን እንደሆነ ይህ ዓመት መታዩበት ዓመት እኔ ወንድማችሁ ዮናታን አክሊሉ በመለኮታዊ ካሳ አምናለሁ። እግዚአብሔር አምላክ ለተበደሉ፣ ለተሰቃዩ በህይወታቸው በብዙ ድካም ውስጥ እያለፉ ላሉ ብዙ ኢፍታዊ ነገር ለደረሰባቸው፣ በብዙ የህይወት ውጣ ውረዶች ውስጥ እያለፉ ላሉ ሰዎች ሽልማትን፣ ተሃድሶን፣ ፍትህን እንደሚሰጣቸው አምናለሁ። እግዚአብሔር አምላክ ጸሎትን የሚሰማ ብቻ ሳይሆን ሰምቶ የሚመልስ እግዚአብሔር አምላክ፣ እምባን የሚያይ ብቻ ሳይሆን የሚያብስ እግዚአብሔር አምላክ፣ ለተገፉት ሰዎች የሚቆረቆ ማቆር ብቻ ሳይሆን ለተገፉት ሰዎች የሚፈርድ አምላክ እንደሆነ አምናለሁ። 2018 ዓመተ ምህረት ለኔና ለቤተ ክርስቲያናችን አሜን ብላችሁ ለምትቀበሉ ሰዎች ሁሉ የመለኮታዊ ካሳ አመት ይሆናል። ታውቃላችሁ፣ የአዝመራን ጊዜ የሚናፍቀው የአዝመራን ጊዜ የሚፈልገው ገበሬ ነው። የደከመ የለፋ እጁ አፈር የነካ በጭጋጉ ጊዜ በጣም በብርዱ ጊዜ ካልጋው ተነስቶ በብዙ ድካም ያሳለፈ ሰው የአዝመራውን ጊዜ ይናፍቃል። ምክንያቱም የድካሙን ዋጋ የሚቀበል በልበት ጊዜ ስለሆነ ጉርዝለቱ የሚሞላበት ጊዜ ስለሆነ የአዝመራ ጊዜ የመቀበያ ጊዜ ብቻ ሳይሆን የመስጫም ጊዜ እንደሆነ ባለፈው ሐዋሳ ስናገር ነበርና ይሄ አመታችን የአዝመራ አመታችን ነው። የደሞዝ አመት ነው። በደንብ አድርጋችሁ ስሙኝ። እግዚአብሔር አምላክ ለእያንዳንዳችሁ ደሞዝ የሚከፍልበት አመት ይሆናል። እንደምታስታውሱት ላባ ያዕቆብን አታሎታል። እግዚአብሔር ደግሞ የሚገባውን ነገር ሰጥቶታል። አንዴ ጊዜ ሳይሆን ሁለት ጊዜ ብዙ ጊዜ ደሞዙን ቀያይሮበታል። አታሎታል። በጣም ጎርቶታል። አውሬ የበላበት ሁሉ ሳይቀር አስከፍሎታል። እግዚአብሔር ደግሞ እንደደከመ፣ እንደለፋ፣ እንዲሁ ተራራ እንደወጣ በብዙ ጭንቅና መከራ ውስጥ እንዳለፈ ያዕቆብን አልተውም። ከዛ ይልቅ እግዚአብሔር አምላክ እንዴት አርጎ እንደ ካሰው እንዴት አርጎ እግዚአብሔር እንደከፈለው ከፈለው በዚህ በእግዚአብሔር ቃል ላይ በዘፍጥረት መጽሐፍ ምዕራፍ 31 ላይ ትመለከታላችሁ። እግዚአብሔር አምላክ ለተቸገሩት፣ ለተገፉት በብዙ ውጣ ውረዶች ውስጥ ላለፉ ሰዎች የሚክስ አምላክ ነው እግዚአብሔር አምላክ ወዳጆች መለኮታዊ ካሳ ማለት ለመስዋዕትነት የሚሰጥ ብድራት ማለት ነው። የምትጽፉ ሰዎች ለመስዋዕትነት የሚሰጥ ብድራት ነው ከገብቷቸኋል። ዋጋ ለመክፈል የሚሰጥ ብድራት ነው። ለመስዋዕትነት በሞትና በህይወት መካከል ራስን ባለመከልከል በብዙ ድካም፣ በብዙ ልፋት፣ በብዙ ውጣውረዶች ውስጥ ለተከፈለ መስዋዕትነት የሚሰጥ ብድራት ማለት ነው። መለኮታዊ ካሳ ማለት ነው። እግዚአብሔር አምላክ በዚህ አመት በዚህ ቤተ ክርስቲያን ብቻ ሳይሆን በኢትዮጵያ ሀገሬ፣ በአገር ውስጥና በውጭ ሀገር ላሉ ቅዱሳን ይሄን ቃል አውጅ ብሎኛል መስዋት መስዋዕትነት የከፈላችሁ ሰዎች ለእግዚአብሔር መንግስት ለእግዚአብሔር ቤት ለእግዚአብሔር ህይወት እሱ ብቻ አይደለም በቤታችሁ ለትዳራችሁ መስዋዕትነት የከፈላችሁ ቤታችሁ እንዳይፈርስ ልጆቻችሁ እንዳይበተሉ መስዋዕትነት የከፈላችሁ ድሆችን ለማንሳት ምስኪኖችን ችግረኞችን ለመርዳት መስዋዕትነት የከፈላችሁ ሰዎች እግዚአብሔር አምላክ በዚህ አመት ለእናንተ ካሳ የሚከፍልበት አመት ይሆናል እግዚአብሔር አምላክ ካሳ የሚሰጣቸው ሰዎች ካሳ የሚከፍላቸው ሰዎች ካሳ ሲከፍላቸው በዛ የሚያረጋግጥላቸው ነገር ምንድን ነው? ታማኝ እንደሆኑ ለሱና ለክብሩ እንደኖሩ ለመንግስቱና ህይወታቸውን አሳልፈው እንደሰጡ የታማኝነት ማረጋገጫ ነው። መለኮታዊ ካሳ። ይሄ የመለኮታዊ ካሳ ማለት የድካም ማረጋገጫ ነው። እንደለፋ እንደ ደከምክ፣ ብዙ እንደ ጣርክ፣ ብዙ እንደወጣ፣ ብዙ እንደወረድክ። ማንም ያላያቸው ለሊቶች አሳልፋል። ማንም የማያቃቸውን ለቅሶች፣ ማንም የማያቃቸውን የህይወት ምዕራፎች አሳልፋል። ይገርመሃል ልክ መለኮታ ካሳ እቤት ሲገባ የዛን ጊዜ ነው ሰዎች እነዛን የህይወት መንገዶች ሁሉ እንዳለፍክ የሚያውቁት የሚሰሙት። እግዚአብሔር አምላክ ለአንተ ለታማኝነት ብድራ ሲከፍል ገብቷል። ለድካም እግዚአብሔር አምላክ ካሳ ሲሰጥ ይህ እንዴት ሆነ ብለው ሲጠይቁ፣ የዛን ጊዜ ነው ከካሳው ኋላ ድካም እንደነበረ እንቅልፍ ማጣት እንደነበረ፣ ብዙ ትጋት ብዙ ልፋት እንደነበረ የሚታየው በእግዚአብሔር መለኮታዊ ካሳ ነው። ያዕቆብ ካራን ወደ ቤቴል ሲመለስ፣ ከቤቴል ወደ ካራን ሲሄድ ባዶቹን የሄደው በትር ይዞ የሄደው ሲመለስ ግን ባዶቹን ይመለሰን አይገባም። ይሄ ሰው ለፍቷል፣ ደክሟል። ይሄ ሰው በታማኝነት ላባን አገልግሏል። ከያዕቆብ የተነሳ ላባ ተባርኳል። ያዕቆብ ሲመለስ ምንም እንዳልደከመ እንዳልለፋ፣ ላቡን እንዳለፈሰሰ ባዶቹን መመለስ የለበትም። በላባ ፊት ያዕቆብ ታማኝ እንደሆነ እግዚአብሔር የመሰከረለት ካሳ ከፍሎት ነው። ላባ ይነጥቀዋል እግዚአብሔር ከፍለዋል። አሜን በሉ በደንብ አርጋችሁ ለአባይ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሁን አንድ የትንቢት ቃል ልናገር ነው። ሰው የነጠቃቸው ሰዎች ሰንድሮ እግዚአብሔር ይከፍላቸዋል። ሰው የቀማቸው ሰዎች ሰንድሮ እግዚአብሔር ይከፍላቸዋል። ሰው የወሰደባቸው ሰዎች ሰንድሮ እግዚአብሔር ይሰጣቸዋል። በደንብ አርኩና አሜን ባሎ። አላጭበረበረውም፣ አልወሰደበትም፣ አልቀማውም፣ አንድም አልሰረቀውም። ነገር ግን በታማኝነት ነው ያገለገለው። ለራሄል በታማኝነት ነው የተገዛው። ለሌሃ በታማኝነት ነው የተገዛው። መንጎቹን በጎቹን ሲጠብቅ በታማኝነት ነው፣ ሕይወቱን ሰጥቶ ነው ያገለገለው። ነገር ግን ይገርማቸዋል፣ ላባ ያታልለው ነበረ። ላባ ደሞዙን ይቀማው ነበረ። እግዚአብሔር አይቻለሁ አለው። መጣና ሌሊት ላይ ነገረው አይቻለሁ፣ እንዳጭበረበረ ካይቻለሁ ድካምህን አይቻለሁ እኔ ከፍላሃለሁ፣ አለሁ። አይንን ጥራ አርግና ተመልከታለሁ። ዛሬ ነግራችኋለሁ፣ እግዚአብሔር ምስክሬ ነው። እግዚአብሔር በጓዳችሁ በቤታችሁ እስከምትደነቁ ድረስ ደመወሳችሁን ይከፍላችኋል። የተነጠቃችሁ ሰዎች ይመለስላችኋል። የተወሰነባችሁ ሰዎች ይመለስላችኋል። ሰውየው ሁለት ክፍል ሰራዊት የሆነው ሰርቆ አደለም፣ እግዚአብሔር ከፍሎት። እግዚአብሔር እንደዚህ ይበላቸው ይለኛል። በዚህ ዓመት ህይወታችሁ ቶታል ይቀየራል። ባለ ሁለት ክፍል ሰራዊት ትሆናላችሁ። ሰርቃችሁ አጭበርብራችሁ አደለም፣ እግዚአብሔር ከፍሏችሁ ታሪካችሁ ይቀየራል። ይውድ ስእጃችሁ ከላይ ይሆና ጳውሎስ እንደዚህ ያለ የሰበክንላችሁን ቃል እንደ እግዚአብሔር ቃል ስለተቀበላችኋል፣ ይሄን ቃል እንደ እግዚአብሔር ቃል ከተቀበላችኋል ተጠራጠሩ በዚህ ዓመት እግዚአብሔር አምላክ እንደዚሁ ያደርግላቸዋል። ማንም ሰው ንጹህ እንደሆናችሁ፣ ማንም ሰው በታማኝነት እንደሰራችሁ፣ እንዳገለግላችሁ፣ እግዚአብሔርን በእውነት እንደተከተላችሁ ላይመሰክርላችሁ ይችላል። ነገር ግን የእግዚአብሔር ካሳ እጃችሁ ሲገባ የዛን ጊዜ የሚረጋገጠው ምን እንደሆነ ልንገራችሁ። መለኮታዊ ካሳ፣ የዲቫይን ኮምፐንሴሽን ምን መሰላችሁ? የንጽህና ማረጋገጫን መንፈሳችሁ ንጹህ

ያላገባችሁ ወጣት ሴቶች፣ ስራ ያልተሳካላችሁ ወጣት ወንዶች በአቋራጭም በልዋጭም በአማራጭም ብዙ ሁኔታ ላይ መምጣት ስትችሉ ያልመጣችሁ ሰዎች እግዚአብሔር አምላክ ንጽሕናችሁን የሚመሰክርበት ዓመት ነ የልባችሁን ቅንነት የእጃችሁን ቆሻሻ አለመሆን እያንዳንዱ ምን ነግራችሁ ቃል ይሄን ቃል ዶን ፎርጌት እግዚአብሔር አምላክን በታማኝነት እንዳገለገላችሁ እጃችሁም ንጹሕ ልባችሁም ንጹሕ እንደሆነ በማንም ላይ አመት እንዳላተረጋችሁ እግዚአብሔር አምላክ የሚመሰክርበት አመት ይሆናል። የሚመሰክርበት

ለጋ አገጣል እንደ ደከማችሁ አትቀሩ፣ እንደ ለፋችሁ አትቀሩ። የአመቱ መጀመሪያ ነው። ብዙ መተተኛ ሟርተኛ ደጋሚ አለ፣ ምቀኛ አለ። አንተ ላይ ይመትታል፣ አዋራ ይበትናል። እሱን እየገለበጥን ነው ነዋል። ከጳጉሜ ወር ጀምሮ ኃይሉን አድሰው እንደገና ቅጠል በጥሶ በመቃብር አፈር በዶሮ አንጀት ሲመትት የነበረ ይስማ። አምላካችሁ ይመጣል፣ ብድራታችሁን ይዞ ይመጣል። መለኮታዊ ካሳ ሲባል ምን መሰላቸው? እግዚአብሔር እናንተን ወክሎ ሲሰራ ማለት ስለዚህ 2018 ዓመተ ምሕረታችሁ አሜን ብሎ የሚወስድ ሰው ካለ እግዚአብሔር እናንተን ወክሎ በየመስሪያ ቤቱ የሚገባበት ዓመት፣ እግዚአብሔር እናንተን ወክሎ ስራችሁን የሚሰራበት ዓመት። ሄሎ ሰው ወክላችሁ የምታውቁ ሰዎች የቱንም ያህል ብትወክሉት እንደናንተ የእናንተን ያህል አይሰራም። እግዚአብሔር ግን እናንተን ወክሎ ሲሰራ እናንተ በላይ ይሰራል። ከና እስክትገረሙ ድረስ ይሰራል። እግዚአብሔር ይመጣል ብድራቱን ይዞ ይመጣል። ሲመጣ ለእናንተ ሊሰራ ይመጣል። እናንተን ወክሎ የሚሰራበት ዓመት ይሆናል። መልካም እረኛ መንጋውን ሲያሰማራ በለመለመ መስክንች የሚያሰማራው በደረግ ስፍራ ያሰማራል። ስለዚህ በዚህ ዓመት ማጨድ ያለባችሁን ታጭዳላችሁ፣ መስራት ያለባችሁን ትሰራላችሁ፣ እግዚአብሔር ያሰማራችኋል። ይህ ዓመት ከየትኛውም ጊዜ በተለየ መልኩ የታላቅ ጥንቃቄ ዓመት ይሆናል። የታላቅ ጥንቃቄ እድል ፋንታ በቤታችሁ የሚያጣበት ዓመት ይሆናል። ይሄ የሚሆነው ደግሞ ከናንተ ጠንቃቃነት የተነሳ ሳይሆን እግዚአብሔር በዚህ ዓመት የሚያጠሙትን በጥንቃቄ ይመራል እንደሚል እግዚአብሔር ለናንተና ለቤታችሁ ይጠነቀቃል። እግዚአብሔር ለስራችሁ ይጠነቀቃል። እግዚአብሔር ለህይወታችሁ ይጠነቀቃል። አሚሉና ውሰዱ ይጠነቀቃል። እግዚአብሔር ለእናንተ ይሰራል ማለት እግዚአብሔር ለእናንተ ሲሰራ የእናንተን አቅም ተጠቅሞ ሳይሆን የራሱን አቅም አም ተጠቅሞ ነው የሚሰራ እግዚአብሔር ለናንተ እናንተን ወክሎ የሚሰራበት ነው ማለት እግዚአብሔር አምላክ የናንተን ችሎታ የናንተን ኔትወርክ የናንተን እውቀት ተጠቅሞ ሳይሆን የራሱን አቅም ተጠቅሞ ለእናንተ የሚሰራበት አመት። እኔ ደግሞ ይሄ ነገር በየአመቱ ተናግሬ ሰርቶልኝ አውቃል። ዝም ብዬ አይደለም እናገር። በነገራችን ዝም ብዬ እንደማልናገር የምታውቁት የሆነ ነገር አስቤ ጠብቄ ምናምን አለው። ከሁለት ወር በፊት እኮ ነው እዚህ ቤት ሆኜ የሚቀጥለው አመት አለኝ ጌታ ያዝመራ አመት ይሆናል። በእግዚአብሔር ፊት ለመታሰቢያ የሚከፈት መዝገብ አለ፣ ይመዘገባል። ቀዝቃዛው ብሰጠው ይመዘገባል። ለምሳሌ የሆናታል ድጋርገ እንዲህ ከፍታ የሰጠኝ ውሃ ይመዘገባል። እኔ ደረሳችን አለው ሰማይ መዝግቧል። ለሆነ አገልጋይ፣ ለሆነ ሰው፣ ለሆኑ ቅዱሳን፣ ለሆኑ ቤተሰቦች አይደለም ህይወታችሁን፣ እድሜያችሁን፣ ላባችሁን፣ ጊዜያችሁን፣ ትዳራችሁን አፍስሳችሁ አይደለም ቀዝቃዛ ውሃ ሰጥታችሁ ይመዘገባል። ዋጋውን አያጣም። እያንዳንዱ ያለፋችሁበት መንገድ፣ የከፈላችሁት ዋጋ፣ ያፈሰሳችሁት ላብ፣ ያለቀሳችሁት ለቅሶ እግዚአብሔር እምባ የሚያጠራቅምበት ዕቃ ነው። ዳዊት እምባ በምታስቀምጥበት እቃ እምባዬን አሉ ሰቆቃዬን መዝግብ፣ ሁሉስ በአንተ ዘንድ የተመዘገበ አይደለም። ሁሉም ሰዎች ሸምጥተው ሊሆን ይችላል፣ ክደው ሊሆን ይችላል፣ አይናቸውን በጨው አጥበው ሊሆን ይችላል። ታግዘው እንዳልታገዙ፣ ተረድተው እንዳልተረዱ፣ ሆኖላቸው እንዳልሆነላቸው ዘንግተው ሊሆን ይችላል። እግዚአብሔር ግን መዝግቧ አስቀምጥ፣ ጽፎታል ይሄ ዓመት ጋት ፌርዝ ሁሉ ነው

በሰማይም ነው በምድርም ነው። በሚመጣው ዓለም የዘላለም ሕይወት ይወርሳል። በዚህ ቤቶችን ድካማችሁ ከንቱ አይደለም። አሁን አንዳንድ ጊዜ የከንቱነት ስሜት ይሰማናላል። ሕይወታችን ከንቱ እንደሆነች፣ ልፋታችን ከንቱ እንደሆነ፣ አገልግሎታችን ከንቱ እንደሆነ በቃ ዝም ብሎ ዘመኔ አለቀ እንደው ጉልበቴ ጊዜ ሄደ የምትሉ ሰዎች ካላችሁ እናንተ የተሰማችሁን አይነት ስሜት ነቢዩ ኢሳያስም ተሰምቶት ነበር። ኢሳያስ ተሰምቶት ነበር። ኢሳያስ 49 ቁጥር 3 እንደዚህ ና ኢሳያስን የሚያክል ትልቅ ጃይ ፕሮፌት የከንቱነት ስሜት ተሰምቶት ነበር። አላማ ሳይኖረኝ እንዲሁ ደከምኩ፣ ሳይኖረኝ ዘብዬ ቸርች ስሄድ ሳገለግል፣ አሁን ደግሞ የሆነ ነገር ሲል እንዲሁ በከንቱ ደከምኩ፣ ምንም ጥቅም ለሌለውና ለከንቱ ነገር ጉልበቴን ጨረስኩ። እሱ ምንድን ነው ይለኝ፣ በአንተ ክብሬን እገልጣለሁ አለኝ። እኔ ስምን ነበር ምለው፣ አላማ ሳይኖረኝ እንዲሁ ደከምኩ፣ ምንም ጥቅም ለሌለውና ለከንቱ ነገር ጉልበቴን ጨረስኩ። ሆኖም ግን ትዝ ሲለኝ ሳስታውስ ብድራቴ በእግዚአብሔር እጅ ዋጋዬም በአምላኬ ዘንድ ነው። ብድራቴ በእግዚአብሔር እጅ ዋጋዬም በአምላኬ ዘንድ ነው። እግዚአብሔር አምላክ ለካሳ ማንንም አያማክር። እንዳፈሩ ማንንም ዘንድሮ ልጅ የልክ ሰው ነው። ምን ይመስላቸዋል? የኢትዮጵያ ወንጌላውያን ቤተ ክርስቲያናት አማኞች ብሎ ማንንም አያማክር፣ ጽህፈት ቤቱን አያማክርም፣ መንግሥትን አያማክርም፣ ጎረቤት አያማክር፣ ቤተሰብ አያማክርም። ቢያማክር አልቆልን ነበር። ከየጉድጓዱ ልምድ ያለ ምቀኛ ይወጣ ነበር ፋይል የያዘ ዶሴ የያዘ ሀሳብ አለኝ የሚል እዴ የሚል ደግነቱ ሚል አይገባውም፣ የሚል ዋጋ ግን በእግዚአብሔር እጅ ስለሆነ እግዚአብሔር ካሳ ሊከፍል ሲል ማንንም ማንንም አያማክርም። ይገባል? አሜን። ለእዚህ በደም ወፍራም አሜን፣ አሜን። ዘንድሮ ለዘመናት በራችሁ ሲቆልፉ የነበሩ እንዴት እንዳለፋችሁ ግራ ስለሚገባቸው ድረስ እግዚአብሔር ሰፕራይዝ ያደርጋቸዋል። ይሄ የዲቫይን አክስሌሬሽን ታውቃላችሁ፣ መልኩታዊ ፍጥነት እኔ አምናለሁ። በእርምጃም በእርምጃ አምናለሁ፣ በፕሮሴስም አምናለሁ፣ በፕሮሲጀርም አምናለሁ፣ በዲቫይን አክስሌሬሽን አምናለሁ። ይሄ 2018 ዓ ም የዲቫይን አክስሌሬሽን ዓመት ይሆናል። በእውነት ዓመታችሁ ይሆናል። በኢየሱስም የሚራዘሙ ነገሮች ሁሉ በጌታ በኢየሱስም በጊዜ ይጠናቀቃል። በኢየሱስም እጃችሁ ላይ ያለ የትኛው ፕሮሰስ፣ የትኛውን ጉዳይ ቶሎ በኢየሱስም ይጠናቀቃል። መያዝ ያለባችሁ ነገር ትይዛለ፣ መጨበጥ ያለባችሁ ትጨበጣለ፣ መጨረስ ያለባችሁ ትጨርሳላችሁ በዚህ ዓመት። እውነቴንም ነግራችሁ እንደዚህ እንደውም ትንቢት እናገራለሁ ወደሚቀጥለው ዓመት የሚተላልፍ ባላንስ የሆነ ያላለቀ የተንጠባጠበ የተዝረከረከ የሆነ ነገር የተጓተተ ነገር እስከማይኖር ድረስ በኢየሱስም ላለፈው 1 የኢትዮጵያ ሚሊኒየም ከገባ ጊዜ ጀምሮ ያልተጠናቀቁ ነገሮች ይጠናቀቃል። ማንንም አያማክርም። የማንንም ፈቃደኝነት አይጠይቅም። ወደዱም ጠሉም፣ ተቀበሉም አልተቀበሉም፣ ፈለጉም አልፈለጉም፣ ዘንድሮ ከኪራይ ቤት መውጣት፣ ዘንድሮ እጥረት ውጥረት ከላይክ ላይ መውደቁ፣ ዘንድሮ ብዙ ህልሞች አካል መያዛቸው ዘማሪው እንደተናገረ ገበታን አዘጋጀልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀ ዋ የተረፈ ነው እንዳ የማንንም ፈቃደኝነት አይፈልግም። የፈሰሰ እንባ፣ የደከምከው ድካ፣ የተከራተትከው መንከራተት ረስተዋ በቃ ረስቶታል ብሎ ጌታ ባላያ አልፎ የካሳ ዓመት ሲሆን ያንተ ማስታወስ ለምሳሌ የሆነ የዛሬ ስድስት ዓመት በጣም አምርራ ያለቀስክበት ጉዳይ አልቀሰ አልቀሰ ብለህ ብለህ ተወከው ተተወ በቃ አንተ ሌላ ህይወት ጀምረ አሁን የካሳ ዓመት ስለሆነ እግዚአብሔር ሳም ሊያወራርን ሲል የዛሬ አምስት ስድስት ዓመት ተውከውን ነገር እግዚአብሔር አባ ላየ አምላክ ስማ እበለኝ። የዛሬ ስድስት ዓመት አካውንትክ ላይ ፈሶ በእምባ ማስቀመጫ እቃው የገባ ያእንባ አንተ እረስተው ሌላ ሌላ። ዘንድሮ ካሳ ሊከፍል ሲል ታማኝ ስለሆነ ያንተን ማስታወስ ስለማይፈልግ፣ የማንም ባለዳ መሆን ስለማይፈልግ ይሳብ ተሰርቶ ሲመጣ እጅክ ላይ ነገሩ ሙልት ሲል ምንድን ነው? የዛሬ ዘጠኝ ዓመት ያን በብቸኝነት ምንም ከሌለ ባዶ ሆነ ቤቴን አገለገልክ እንዲያደርክ እንዲሆንክ እንዲሆን ተገፋ ተተውክ ተተፋብ ተናክ። እንደዚህ ነው የእሱ ክፍያ ነው። ኧረ ጌታዊ ነይ ረስቸዋለሁ። ያንተ ማስታወስ የኔን ክፍያ አይወስደውም። ዛሬ ነግራቸዋለሁ። የረሳቸዋቸው መዝገቦች ይከፈታል ይከፈታሉ። በደምጪውና አሜን። ፓል ጸሎትን ይሰማል፣ መጽሐፉን ይከፍታል፣ መልአኩን ያዛል። በአመድ ፋንታ ዘውድ በሐዘን ፋንታ የደስታ ዘይት፣ በተስፋ መቁረጥ ፋንታ የምስጋና ካባ ይደርብላል።